የክለባችን ካፕቴን ማርቲን ኦዴጋርድ በጥሩ ብቃት ላይ እንዳልሆነ ደጋፊዎች ብቻ ሳንሆን ራሱም ማርቲን የተናገረው ነው። በአንድ ሲዝን 15 ጎሎችን እያስቆጠረ የተለያዩ ጨዋታዎች ላይ ልዩነት ፈጣሪ ሆኖ ሲያስደምመን የነበረው ኦዴ ዘንድሮ አምስት ጎሎችን ብቻ ነው ያስመዘገበው። ይሄ በጣም አሳሳቢ የሆነ ቁጥራዊ መረጃ። ክለቡን አይደለም በካፕቴንነት መምራት ቤንች መሆንና ወደ ተጠባባቂ ወንበር መውረድ አለበት የሚሉ ድምፆች እንዲበራከቱ ምክንያት የሆነ ይመስላል። የማርቲን ኦዴጋርድን ብቃት ያወረደው እኛ ዝም ብለን እንደምንገምተው ዝም ብሎ የአቋም መዋዠቅ ሳይሆን በመስከረም ወር በኔሽንስ ሊግ ኖርዌይ ከኦስትሪያ በነበራት ጨዋታ የቁርጭምጭሚት መታጠፍ ጉዳት ካጋጠመው በኋላ ነው ማለት ይቻላል። ሁላችንም በዛን ወቅት እንደ ቀላል ነገር የተመለከትነውና ያየነው ጉዳት በማርቲን አጠቃላይ የጨዋታ አቋም ወይም ማች ፊትነስ ላይ እና በስነ ልቦናው ላይ ትልቅ ጠባሳ እንዳሳረፈበት እየተነገረን ያለው እስቲ እንዴት የሚለውን አብረን እንመልከት። በኦስትሪያዊው ክሪስቶፈር ቡምጋትነር ከደረሰበት ጉዳት በኋላ 12 ጨዋታዎች ያመለጡት ማርቲን ከጉዳቱ በኋላ ከሜዳ ሲወጣ እያለቀሰ እንደወጣ አይተነዋል። ተመልክተናል ሁላችንም፣ ፎቶዎችም ቪዲዮዎችም ሲለቀቁ ነበር። እኔ በግሌ እንደሚመስለኝ ማርቲን በዛ ሰዓት ጉዳቱ የፈጠረበት ህመም ብቻ ሳይሆን ያስለቀሰው በእግር ኳስ ህይወቱ ወደፊት የሚያመጣው ችግር ታይቶት ያነባ ነው የሚመስለው። አዎ ኦዴ ቁርጭምጭሚቱ በሚታጠፍበት ወቅት ጅማቱ ሲለጠጥ ወይም ስትሪት ሲያረግ የተሰማው ህመም ከዚህ በፊት በተደጋጋሚ እዚህ ቦታ ላይ እንደዚህ አይነት ጉዳት ሲያጋጥመው ተሰምቶት የማያውቀው የህመም ስሜት እንደተሰማው ነው የተናገረው። እዚህ ጋር ሁላችንም መርሳት የሌለብን ክለባችን በሲስተም ላይ የተገነባ ቡድን ነው። እርግጥ ነው ግላዊ የተጫዋቾቻችን ብቃት እንደተጠበቀ ሆኖ አብዛኛው ክለባችን የሚያደርጋቸው እንቅስቃሴዎችና አሰልጣኝ ሱፐር ሚኬል አርቴታ የገነባው ቡድን አንዱ በአንዱ ላይ የተንጠለጠለና የአንዱ ብቃት በአንዱ ወቅታዊ ብቃት ላይ የተመሰረተ ተያይዘው የሚሄዱ የጨዋታና የተጫዋቾች ብቃት ላይ የተመሰረተ ቡድን እንደሆነ ሁላችንም እናምናለን። የዛ ሁሉ ሲስተም መሰረቱ ደግሞ ማርቲን ኦዴጋርድ እንደሆነ አርቴታም በተደጋጋሚ ይናገራል። ኦዴጋርድ ይዝ ናት የሲስተም ፕሌየር ሂዝ ዘ ሲስተም የሚለው አገላለጽ የእርሱ ተጽዕኖ ምን ያህል ግዙፍ እንደሆነ ያሳያል ብዬ አስባለሁ። ታዲያ ሲስተሙ በአግባቡ የማይሰራ ማሽን በተለያየ ወቅት ችግሮች ያጋጠሙት በሰበብ አስባቡ ስራ ማቆሙ አይቀሬ ነው። የዘንድሮ የክለባችንም እውነት ይህ ነው የሚመስለው። አሁን የማጋራቹ መረጃ ወደ 1.5 ሚሊዮን ሰዎች ከተቀባበሉት የኤክስ ገጽ ላይ ነው ያገኘው። ይህንን ቤተሰቦቻችን በቅድሚያ ማሳወቅ እፈልጋለሁ። ይህንን መረጃ በማቀርብበት ሰዓት ላይ የክለባችን በጣም ደጋፊ ምላቸው ከህክምና ጋር የተያዙ ከስፖርት ሳይንስ ጋር እንደዚሁም ደግሞ በተለያየ ወቅት ጥሩ ጥሩ መረጃ የሚያቀብሉን ሰዎች አብረው በዚህ መረጃ ላይ አስተያየት ሲሰጡ ስላየውኝ ነው ማቅረብ የፈለግኩት ማለት ነው። መረጃው መግቢያ ላይ ምን ይላል መሰላችሁ? በአመቱ መጨረሻ ማርቲን ኦዴጋርድ የቁርጭምጭሚት ቀዶ ጥገና ሊያደርግ ይችላል ይላል። በዚህን ጀምርና ጉዳቱን በተመለከተ ያለው መረጃ እንቀጥል። የቁርጭምጭሚት ጉዳቱ እንዳጋጠመው ማለትም፣ በዚህ መልኩ ቁርጭምጭሚቱ ከታጠፈና ጅማቶቹ ከተለጠጡ በፍጹም ወደ ቀድሞ ቅርጻቸው አይመለሱም፣ ይላል ይህ መረጃ። ይህ ማለት ያልዳነ፣ ያልተረጋጋ፣ በትንሽ እንቅስቃሴ የሚረበሽ ወይም ደግሞ ህመም ስሜት የሚሰማው ቁርጭምጭሚት ይሆናል ማለት ነው። ይህ ብቻ አይደለም። ይህ የተለጠጠውና የተወጠረው ጅማት በአግባቡ ከአይምሯችን ጋር በመናበብ ማድረግ የሚፈልገውን ነገር እንዳያደርግ ያግደዋል ይላል። ያ ማለት በቀላሉ ኮሚኒኬት አያደርግም ማለት ነው። ይህ ደግሞ በእግር ኳስ የቦዲ ማይንድ ኮኔክሽን የምለው ነገር የምንለው ነገር ይቋረጣል ማለት ነው። እንግዲህ ይሄ ጉዳት ያጋጠማቸው ሰዎች እግር ኳስ ተጫዋቾቹን ትታችሁ ወማር እንደኛ አይነት ከእግር ኳስ ውጪ ሌላ አይነት ህይወት የምንኖር ሰዎች አይደለም። ኳስ ተጫዋቾቹን ይቅርና ተራ እንደኛ አይነት ሰዎች በአግባቡ ሚዛናችንን ጠብቀን እንዳንራመድ ምክንያት ይሆናል ነው እየተባለ ያለው ማለት ነው። እግር ኳስ በጣም ከኮምፕሌክስ የሆነ ወይም ደግሞ በጣም ውስብስብ የሆነ ስፖርት ነው። ብዙ እንቅስቃሴዎችን የሚያካትት ነው። እንግዲህ የእግራችንና የአእምሮአችን የግንኙነት ፍጥነት ነው ሁሉም ነገር ውሳኔዎቻችን ላይ ተጽዕኖ የሚፈጥረው ወይም ደግሞ እነዚህ ፕሮፌሽናል የምንላቸው ተጫዋቾች አንዱ ተጫዋች ከአንደኛው የሚለይበት ዋናው ትልቁ ምክንያት የአእምሮና የእግሩን ፍጥነት ማገናኘት ማዋሃዱ ላይ ነው እና አሁን እነዚህ አይነት ጉዳት በሚያጋጠምበት ሰዓት ላይ አሁን ማርቲን ኦዴጋርድ ላይ ያጋጠመው አይነት ጉዳት በሚሆንበት ሰዓት ላይ ብዙ ነገሮቹ ይስተጓጎላሉ ማለት ነው። ይሄ ማይንድ ቦዲ ኮኔክሽን የምንለው ነገር ይቋረጣል ማለት ነው። ይሄ በጣም በጣም አሳሳቢ ነው ማለት ነው። ሁለተኛው ነገር ደግሞ የሚባለው ነገር ማለት ነው፣ ኦዴጋርድን ያጋጠመው ተብሎ የሚናገረው ይሄ ከማይንድ ቦዲ ኮኔክሽን ውጪ ማለት ነው እንደ ልብ የማይታዘዝ ድርቅ ያለ ግትር ያለ የቁርጭምጭሚት ክፍል ይሆናል ማለት ነው። ቁርጭምጭሚታችን እንግዲህ እንደምታውቁት የታችኛው የእግራችን ክፍል የመታጠፍ፣ የኳስ፣ የምንመታበት የምንራመድበት የተረከዛችን ጣቱ የእግር ጣቶቻችን ያሉበት አካባቢ ማለት ነው። እንደ ልብ እንዲታጠፍ እንዲዘረጋ የሞሽን ሬንጃቸውን የሚወስን ነው ማለት ነው። ይህ እንደ ልብ የማይታጠፍ የማይዘረጋ፣ ወደ ላይ ወደታች የማይደረግ ቁርጭምጭሚት ወይም የእግር ክፍል ደግሞ አይደለም ኳስ መጫወት ይቅርና መራመድና መሮጥ አይችልም ጭራሽ በአግባቡ ባላንስም ጠብቆ መሄድ አይችልም ማለት ነው። አሁን ቅድም ያልኳችሁ ከነርቮች ጋር የተገናኘው ከዚህ የእግራችን እና የአይምሮችን ግንኙነት ጋር በተጨማሪ እንደገና ደግሞ እዚጋ ፊዚካል ጫናው ደግሞ ወይም ደግሞ የአካል ጫናው በሰውነታችን ክፍል ላይ የሚሰማ ህመም ደግሞ በጣም ከባድ እንደሚሆን ነው የሚያሳየው። ያ ማለት የላይኛው የእግሩ ክፍሎች ጭኑ፣ ባቱ አጠቃላይ ጥንካሬያቸውን እንዲያጡ ምክንያት ይሆናል ይላል። ሌላኛው ደግሞ የጀርባው በዛ በግራ እግሩ በኩል ያለው የጀርባው ክፍል የታችኛው ክፍል ህመም ይሰማዋል። የግራ ዳሌውም በህመም ውስጥ ይቆያል ማለት ነው። እንግዲህ ማርቲን ኦዴጋርድ እያጋጠሙት ያሉት አጠቃላይ የግራ ፓርቱ በጣም ከባድ ከባድ ችግር ላይ ነው ያለው ማለት ነው። ከቁርጭምጭሚቱ ጉዳት ተያይዞ ማለት ነው። እንግዲህ ካፕቴናችን ማርቲንን ያጋጠመው ጉዳት በእግር ኳስ ህይወቱ አጋጥሞት የማያውቅ ህመምና የአቋም መውረድ ምክንያት ከሆነ ለምንድን ነው ክለቡና አርቴታ ተገቢውን ሕክምና አድርጎ ወደ ሜዳ በጥሩ አቋምና የስነ ልቦና ደረጃ እንዲመለስ አላደረጉም? የሚሉት ክለቡ ራሱ የሚሰጠው አርቴታም ራሱ የሚሰጠው መልስ እንዳለ ሆኖ እዛው ገጽ ላይ በዚሁ ተመሳሳይ ጉዳት ያሳለፉ የቀድሞ ኳስ ተጫዋቾች፣ አትሌቶች፣ የህክምና ባለሙያዎች ካሉት ነገር አንዱን ነገር ልምዝስ። ይህ ግለሰብ ዶክተር ራጅፓል ብራር ይባላል። አሜሪካ ውስጥ የሚኖር ነው። አይ ቲንክ ከስሙ እንደምንነሳ ወይ ፓኪስታናዊ ወይ የህንድ መነሻ ያለው ይመስላል ሰውየው። ይሄ ሰው ከአካል ብቃት ጋር የተያያዘ የፊትነስ ዶክተር ነው። እሱ የሚለው ምንድን ምንድነው ማርቲን ኦዲጋርድ ሰርጀሪውን የሚሰራ ከሆነ ከዛ በኋላ ለሚመጣ የቁርጭምጭሚት ጥንካሬ መቀነስና የጥቃቅን አጥንቶች መሳሳት ችግር ሊጋለጥ ይችላል ማለት ነው። ስለሆነም ሰርጀሪ ከተሰራ ለዚህ ራሱን ማዘጋጀት አለበት ይላል። ሁለት ነገሮች እንዳሉ ነው የሚያሳየው ማለት ነው። አንደኛው ማርቲን ኦዴጋርድ የቁርጭምጭሚቱን የሂሊንግ ፕሮሰስ ያለ ቀዶ ጥገና በራሱ መንገድ እንዲድን ማድረግ ይችላል ተብሎ። አሰልጣኝ ሱፐር ሚኬል አርቴታ ታስታውሳላችሁ፣ ከሁለት ወር ከምናምን በላይ ኦልሞስት ወደ 12 ጨዋታ ሚስ እንዲያደርግ አድርጎታል። ምክንያቱም ሰርጀሪ ከተሰራ በጣም ኮምፕሊኬትድ ስለሚሆን ማለት ነው። በዛ መንገድ ውስጥ የመጣው ማርቲን አሁን እያየነውን ያለውን ብቃት እያሳየን ያለው ልብ በሉ በራሱ መንገድ ከደህነ ተብሎ ማለት ነው እንግዲህ እኛ ደጋፊዎች የኦዴጋርድን ችግር የምንመለከትበት መንገድ ከስሜት ወጣ ብለን እንደሰው ማየት ካለብን ብዙ ነገር የሚያሳየን መረጃ ይመስለኛል። እኔ እንደሚገባኝ ከሆነ ማለት ነው አይ ቲንክ መረጃውን ያየሁት ወይም የተለቀቀው ወደ ሚያዚያ 11 አካባቢ ነው። አይ ቲንክ ወዲያውን ያየሁት ማለት ይቻላል። እና እኔ ከዛ በፊት ማርቲን ኦዴጋርድ ላይ የሰራዋቸው ፕሮግራሞች ነበሩ ራሴን ቆመ ብዬ እንድጠይቅ አድርጎኛል። እውነት ነው የምነግራችሁ። ከዛ በኋላ ማርቲን ኦዴጋርድ ሲጫወት ስመለከተው ያንን መረጃ እያየውኝ ይኸው አሁን ማጋራችሁን መረጃ እያየውኝ ነው እያገናዘብኩኝ ነው፣ እና 50 50 ቦሎችን ቻሌንጅ ማድረግ አይችልም። ኳሶችን አክርሮ መምታት አልቻለም። እንቅስቃሴዎች ሁሉ የተመጠኑ ናቸው። አብዛኛውን ጊዜ ካያችሁት እንቅስቃሴ ከኳስ ውጭ ነው ማለት ይቻላል። የኳስ እንቅስቃሴዎቹ በጣም ጥበብ የተሞላባቸው ጥንቅቅ ያሉ ከማርቲን ኦዴጋርድ የምንጠብቃቸው የምናውቃቸው አይነት ፕሮዳክቶችን አይደለም እያየን የፋይናል ፕሮዳክቶቹ ብዙ የምናያቸው ነገሮች ጠቅላላ የድሮ ማርቲን ኦዴጋርድ አይመስልም። እና ለምን ነው ብዬ ስጠይቅ ለካ እግሩ ኮምፕሊትሊ ከሰውነቱ ጋር መታዘዝ አልቻለም ማለት ነው፣ አብሮ ሊሄድ አልቻለም ማለት ነው። የማርቲን ኦዴጋርድ ማሽን ደግሞ ግራግሩ ነው። ኦዞን የሚባለውን ነገር ካስታወሳችሁ እኛ ጋር ያሉ ሰዎች፣ ሚዲያ ላይ ያሉ ሰዎች ፕሮግራም ይሰሩበት ተከታትላችሁ ከሆነ መነጋገሪያ የሆነ ማለት ነው ከ16 እስከ 50 ውጭ እቺ ግማሹ ጨረቃ ላይ ኳሶችን አክሮ በመምታት ጎሎችን ሲያስቆጥር የምናውቀው ማርቲን ኦዴጋርድ በግራግሩ አሁን የግራ እግሩ በሽተኛ ሆኗል በሽተኛ መሆን ብቻም ሳይሆን በአጠቃላይ ፊቱ ላይ አካሉ ላይ ለምናየው በጣም የተጎሳቆለ በጣም የሚያሳዝን ማርቲን ኦዴጋርድ ምክንያት የሆነ ይመስለኛል ማለት ነው። እንግዲህ ቅድም እንዳልኳችሁ ነው የማርቲን ኦዴጋርድ ችግር እንዴት ይፈታል የሚለው ክለቡን ትልቅ ትልቅ ችግር ውስጥ ጣጣ ውስጥ የከተተው ይመስላል። ገና 25ኛ አመቱ ላይ ነው ያለው ከዚህ በኋላ እግር ኳስም በኤሊት ደረጃ በ16 አመቱ ነው በነገራችን ላይ ፕሮፌሽናል በጣም መነጋገሪያ የሆነው ኦልሞስት እንግዲህ ዘጠኝ ዓመት ሙሉ አካባቢ ተጫውቷል ክለባችን ውስጥ አይ ቲንክ ወደ ሶስት ዓመት አካባቢ ሶስት ዓመት አራት ዓመት አካባቢ አየ ነው። ከዚህ በኋላ እንግዲህ አሁንም ይቀጥላል ብለን የምናስበው። እንግዲህ ይህ ተጫዋች ቢያንስ እስከ ሰላሳ አንድ ዓመቱ በአግባቡ ይጫወታል ብለን የምናስብ ከሆነ ከዚህ በኋላ ስድስት ዓመት ይቀሯል ማለት ነው። በንጽጽር አሁን ከተጫወተበት የእግር ኳስ ህይወቱ ከግማሽ በላይ ይቀሯል ማለት ነው። ይሄ የእግር ኳስ ህይወቱ ምን መምሰል አለበት የሚለውን ነገር የሚወስን ክለቡ ላይ የተቀመጠ ትልቅ ፈተና ያለ ይመስላል። በራሱን በማርቲን ኦዴጋርድ ላይ ማለት ነው። እንደምታስታውሱት የነቡካዮሳካ የነካያ የነካያበርዝ የአምስትሪንግ የጡንቻ ጉዳትን አርሰናል ለማከም እየሄደበት ያለው መንገድ ከተለመደው ወጣ ካለ እራሱን በራሱ እንዲያገግም ከማድረግ ይልቅ በጣም ሲሪየስ ሲሆን አሁን የዘመኑ ሕክምና የደረሰበትን የቀዶ ጥገና መንገድ በመከተል ነው ቶሎ ወደ ሜዳ እንዲመለሱ እየተደረገ ያለ እሱንም እያየን ወደ ብቃቱ ለመመለስ ቡካ ቡካዮሳካ ምን ያለ ችግር ውስጥ እንዳለ ማለት ነው። የማርቲን ኦዴጋርድ ግን ቀዱ ጥገና ተብሎ በሚገባበት ሰዓት ላይ ይዞት ሊመጣ የሚችለው በጣም ውስብስብ የሆነው ችግር ከአንድ ዓመት በላይ ከሜዳ ሊያርቀው እንደሚችል ነው እየተነገረ ያለው ማለት ነው። ከአንድ ዓመት በላይ ምክንያቱም የራሱ የሆነ ያ እዛ ጋር ስትሬች ያደረገው ቅርጹን የቀየረው የጅማቱ ክፍል እነዚህ ጥቃቅን አጥንቶች እነዚህ ካርትሬጅ የሚባሉት በጣም ደቃቃ የሆኑት ማለት ነው እነሱን በማይጎዳ መልኩ ፕሮሲጀሩ ከተሰራለት በኋላ ለአስራ አምስት ቀናት ያክል መንቀሳቀስ አይችልም ከዛ በኋላ ኖርማል በጣም ተራ የሚመስሉ መራመድ የሚመስሉ አሁን ለእኛ እንደ ቀላል የምናያቸው ነገሮች ለሱ በጣም ብርቅ ነው የሚሆኑበት። ሰውነቱ መራመድ ሲጀምር፣ ከዛ በኋላ መታጠፍ መዘርጋት ሲጀምር፣ ከዛ በኋላ ጥንካሬውን ሲያመጣ፣ አጠቃላይ ደግሞ እሱ ኖርማሊ ኳስ ተጫዋች ከመሆኑ አንጻር የሚጠበቅበት ደግሞ ታስካ አለ እና እሱን ሜዳ ላይ በአግባቡ እንዲተገብር የሚያደርገው ሂደት እስከ አንድ ዓመት ድረስ ሊፈጅ ይችላል ነው እየተባለ ያለው ማለት ነው። ከዛም በኋላ ደግሞ ሴት ባኮች ከሌሉት ነው ተመልሶ እንግዲህ ሊያገረሽ የሚችል ደግሞ ሌሎች ጣጣዎች ከሌሎች ቅድም ያልኳችሁ ዶክተር ራሽፓል ያለው ነገር የማይመጡ ከሆነ ማርቲን ኦዲጋርድን በቀድሞ አቋሙ ላይ ልናየው እንችላለን ማለት ነው። አለበለዚያ ግን የማርቲን ኦዲጋርድ የእግር ኳስ ሕይወት በጣም በዛች በጣም ቀላል በምትመስል ያቺ ምሽት ያጋጠመው አደጋ ባጋጠመው ጉዳት ማለት ነው አደጋ ላይ የወደቀ ይመስለኛል። እኛ ደጋፊዎች እውነት ለመናገር እኔ ራሴ ስሜታዊ ሆኜ የሚሰጣቸው ነገሮች አሉ፣ ግን እግር ኳስ ተጫዋቾች ናቸው፣ ልክ እንደኛ ሰዎች ናቸው። ደሞዝ ይከፈላቸዋል። በጣም ሌክሪ የሆነ ላይፍ ነው የሚኖሩት። ይህንን ላይፍ ይፈልጉታል፣ ምንም ጥያቄ የለውም። እኛም ራሳችን አሁን ላለንበት ህይወት የምንሰጠው የምንከፍለው መስዋዕትነት አለእና እነዚህ ሰዎች ያንን ነገር ለማድረግ ሁሌ በአግባቡ ፐርፎርም ማድረግ አለባቸው። ያንን ፐርፎርም ማድረግ አለመቻል ለማርቲን ኦዴጋርድ ጥያቄ ምልክት የፈጠረበት ይመስለኛል። ግን ከሱም ባለፈ ደግሞ ፐርፎርም እንዳያደርግ ምክንያት የሆነው ጉዳቱን ለማሻል፣ ለማከም፣ ለማዳን እና ወደ ቀድሞ አቋሙ ለመመለስ የሚሄድበት መንገድ ደግሞ ራሱን የቻለ ውስብስብ ነገር የፈጠረበት ይመስለኛል። የሚለውን መረጃው እንደዛ ነው። እርግጥ ነው ይሄን መረጃ በረንብ ኮንፊርም ማድረግ አልተቻለም። ክለቡም በዚህ ጉዳይ ላይ እስካሁን ምንም የሰጠው መግለጫ የለም። ነገር ግን ማርቲን ኦዴጋርድን በተመለከተ የምናይበት መንገድ ሌላ አይነት ማሳያ ከሆነ በሚል ነው ይህንን መረጃ እያጋራሁ ያለሁት። ሁላችንም በተለይ በቀደም በሻምፒየንስ ሊግ ጨዋታ ያየነው ፐርፎርማንስ አለ እና እውነትን ያዝኛለሁ። ከማርቲን ኦዴጋርድ ጋር ያንን አንጠብቅም። ጨዋታውን እያዩ ስበሳጭ ነበር። ነገር ግን ከስሜት ባለፈ ደግሞ ሰከን ብለን በጣም ራሽናል ሆነን ምክንያት የሆነ ነገሮች ማየት ስንጀምር ወዱ አይደለም። ይሄ ልጅ ማሳይ ፐርፎርም ማድረግ ይፈልጋል፣ አውትሻይን ማድረግ ይፈልጋል፣ ክለቡን እየመራ የሻምፒየንስ ሊግ ዋንጫ ማንሳት ይፈልጋል። እግር ኳስ ተጫዋች ነው። በእግር ኳስ ተጫዋች ህይወት ያሳካቸው ነገሮች ምንድን ናቸው? ሜዳልሶችን፣ ሜዳሊያዎችን ማሳካት ይፈልጋል። ዋንጫዎችን፣ ትሮፊዎችን፣ ትልቅ ዋንጫዎችን ማንሳት ይፈልጋልና ከደጋፊ ጋር አብሮ መጨረፍ ፈሪ ይፈልጋል። በክለቡ ውስጥ ትልቅ ታሪክ መጻፍ ይፈልጋል። ዊሊያም ሳሊባ እንዳለው ማለት ነው። እና ዋንጫ ማታ ነሳ ከሆነ በአርሰናል ቤት ውስጥ ማንም ዞር ብሎ የሚያየ የለም። ያሉ ኦዝልን የሚያክል አሌክስ ሳንቼዝን የሚያክሉ ትልቅ ተጫዋቾችን አይተናል። ግን ከኤፌካፕ ዋንጫ ውጪ ትልቅ ክለቡ የሚያስታውሳቸው ዋንጫ የለም። እነዚህ ተጫዋቾች ያንን ትልቅ ዋንጫ ማሳካት ይፈልጋሉና፣ አሁን ማርቲን ኦዴጋርድ የገባበት ጣጣ ይመስለኛል በጣም ትልቅ ችግር። በጣም እኔ እውነት በጉዳዩን ባየውበት ሰዓት ላይ ባነበብኩበት ሰዓት በጣም የተሰማኝና አጠቃላይ ፊቱ ላይ የምናየው በጣም መጎሳቆል ምናምን ከስነ ልቦና አንጻር ይመስለኛል። የሚበላም እራሱ አይመስልም፣ እንቅልፍት የሚተኛም አይመስልም። እና ከባድ ከባድ ችግር ላይ ነው ያለው ማርቲን ኦዴጋርድ። ይህንን ተገንዝበን ቤተሰቦቻችን እሱን በተመለከተ የምናይበት መነጽር ትንሽ እንዲስተካከል ከሚል አንጻር ነው። ምክንያታዊ የሆነ የአርሰናል ደጋፊ መፍጠር እንፈልጋለን። አጠቃላይ ስሜቶችን ተከትሎ የሚኖር ደጋፊ አስፈላጊ አይደለም። ሌሎቹ እንደሚሆኑት ማለት ነው። የሆነ ሰዓት ላይ ተጫዋቾቻቸውን ሲወቅሱ እየነበሩ እናቃቸዋለን። በክለብ ደረጃ እነዛ ተጫዋቾች መልሰው ያንኑ ክለብ ሴፍ ሲያደረጉ አይተናል። እንደነ ማጓየር አይነት ማለት ነው እና አሁን ዛሬ ማጓየር በማንስተር ቤት ውስጥ የሚዘመርለት ሆኗል። ወደ ጋር ስንዘምርለት የነበረ ተጫዋች ነው ያጋጠመው ጉዳት እንጂ ፈልጎ ሆን ብሎ ወይም ደግሞ ለግሞ ወይም ደግሞ የእግር ኳስ ሕይወቱን በሌላ ዳይሬክሽን በክለብ በምናምን በዚህ በናይት ክለብ በጭፈራ በሱስ በምናምን ነገር ራሱን ገሎ እንዳልሆነ መረዳት እንቻላለን። ከዛ አንጻር ለማለት ፈልጌ ነው። ቤተሰቦቻችን ባጠቃላይ ማርቲን ኦዴጋርድ ላይ የተከሰተው ነገር ከስሜት ወጣ ብለን በራሳችን ላይ እንደተከሰተ ችግር ተረድተን አስበን ማርቲን ኦዴጋርድን ባንሰድበው ባንተቸው ለሌሎች አሳልፈን ባንሰጠው የተሻለ ነው ብዬ አስባለሁ። ይህንን ለማለት ነው ይህን ፕሮግራም የሰራሁት። ከኔ ጋር ስለነበራችሁ አመሰግናለሁ።